እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና ባዞና ማሳጅ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ። እልልታ የምቾት የተድላ ቦታ ይህ አዋዜ ሰበር ነው። በአንገብጋቢው የዩክሬን ጦርነት የሰላም ጥረት ሽፋን በአንገብጋቢው የዩክሬን ጦርነት በአንገብጋቢው የዩክሬን ጦርነት የሰላም ፍለጋ ጥላ ውስጥ መካከለኛው ምስራቅ ሳይታሰብ ሳይጠበቅ ወደ ከፋ ሁኔታ ውስጥ እየገባ ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ ከዚህ በኋላ ሀውቴዎች ለሚፈጽሙት ታኩስ አቃፊና ደጋፊያቸው ኢራን ዋጋውን ትከፍላለች ሲሉ በአደባባይ አስጠነቀቁ። ትራምፕ ትሩዝ በተሰኘው ማኅበራዊ ገጻቸው ሲጽፉ የሐውቴዎች ጥቃቶችን በሙሉ የሚመነጩትና የሚፈጠሩት ከኢራን ነው ብለዋል። ይህ የፕሬዝደንት ትራምፕ አቋም የደቡብ ቀይ ባህርን መተላለፊያ እሪ በከንቱ ዶሮ ማነቂያ ሲያደርጉ የቆየቱንና በልመናም ሆነ በድብደባ እምቢኝ ሲሉ የኖሩትን ሀውቲ አማጽያንን የማስቆሙን ኃላፊነት የኢራኑ መንፈሳዊ መሪ አያቶላ ኻሜኒ እግር ስር የሚያስቀምጥ የፖሊሲ ለውጥ ነው። የመን በከፋና በሰፋ የትራምፕ የአየር ድብደባ 53 ዜጎቿን ቀብራለች፣ አንድ 101 ቁስለኞች አንስታለች። እስካሁን በዘመነ ባይደን የተደረጉትን ተደጋጋሚ ድብደባዎች ሁሉ የበለጠና የከፋ የአንድ ቅዳሜ ምት ነው ይህንን ሁሉ ያደረሰው። ከዚህ በኋላም ሌላ አንድ ተጨማሪ ጥቃት በሐውቴዎች ቢፈጸም አሉ ዶናልድ ትራምፕ አጸፌታው እንደ ምርግ የከበደ የኃይል እርምጃ ይሆናል የበቀል ምቱም እዛው የመን ግዛት ውስጥ ብቻ የሚገደብ ስለ መሆኑ ዋስትና የለም ብለዋል በመካከለኛው ምስራቅ የፋርሶችን መነሳት ለማረጋገጥ ከደማስቆስ ከቤሩት ባግዳድና ሰንአ የተዘረጋ ሺያዊ የተጋትሮ ተራዳ የዘረጉትን የኢራን አብዮት ቁጥር አንድ ጄኔራል ቋሲም ስሌማኒን በፈረንጅ 2020 የገደሉት ፕሬዚደንት ዶናልድ ትራምፕ አሁንም ኢራንን በክፉ ነው የሚያዩት። ጦር መሣሪያዎችና የስለላ መረጃ እየሰጠች የአማጽያኑን ሀውቴዎች እያንዳንዷን እንቅስቃሴም የምታዝ የምትመራና የምትቆጣጠር ኢራን ናት ሲሉ ከሰዋታል። አንዳንዷ በሁቲዎች የተተኮሰች ፍላጻ አሉ ትራምፕ መልእክታቸውን ሲያራዝመው፣ በጥንቃቄ ትመረመራለች። ከዚህ በኋላ ከኢራን መሣሪያ ፈሙዞችና አመራር እንደተተኮሰች ይቆጠራል። ለዚህም ኢራን በኃላፊነት ተጠያቂ ትሆናለች። መዘዙንም ትችላለች። መዘዙም አሎ ትራምፕ ይዘገንናል። የዋይት ሀውስ ቃል አቀባይ ካሮሊን ሊቪች በዛሬው እለት ለጋዜጠኞች በሰጡ መቹ መግለጫ ለኢራን የምናስተላልፈው መልእክት እባክሽ ተመከሪ እኚህን ፕሬዝደንት ፍሪ የሚል ነው ብላለች። ሀብቶዎች ባለፈው ሳምንት መልእክቱ የደረሳቸው ይመስለኛል፣ አለች ስትቀጥል፣ ዜርዝ ኒው ሼሪፍ ኢንታውን ብላለች። አዲስ ፖሊስ መጥቷል ማለቷ ነው። ትርጉሙ ይህ ፕሬዚደንት አለች አፈቀላጤዋ ስታክል፣ ይህ ፕሬዚደንት እጆቹን አጣጥፎ ተቀምጦ አሸባሪዎች የንግድ መርከቦችና የአሜሪካ ባህር ኃይል መርከቦች ላይ ጥቃት እንዲፈጽመው የሚፈቅድ አይደለም። እነዚህ ድርጊቶች ከእንግዲህ የሚታገሳቸው የለም ብላለች። ሊቢት ከትራምፕ በፊት ሀውቴዎች የቀይ ባህር መተላለፊያን መርከብ ማነቂያ ለማድረግ የቻሉት በቀድሞው ፕሬዚደንት ጆ ባይደን አስኮናኝ ድክመት ነው ብላለች። ይበንዲህ እንዳለ የአሜሪካን ጥቃት ቀጥሎ በምዕራባዊ ሆደይዳ አስተዳደር ባጂል ወረዳ ውስጥ የሚገኝ የብረት መስሪያ ፋብሪካ መመታቱን ከሀውቲዎች ጋር ግንኙነት ያለው አልሚስራሂ ቴሌቪዥን ዘግቧል። አሜሪካ ቅዳሜ ምሽቱን በጀመረ ድብደባ በርካታ የሀውቲ አመራሮች ተገድለዋል። ከእነሱም ውስጥ ከፍተኛ አመራሮችንም ይጨምራል ብላለች። ይሁንና ሐውቴዎች መሥዋዕትነት ስለተቀበሉ መሪዎቻቸው ስለ አንዱም ገና ዜናውን አሰበሩም። ኢሳይያስ የመካከለኛው ምሥራቅ ሁኔታ በዩክሬን ጥላ ውስጥ የተጋጋለ መሆኑን የሚያሳይ ዜና ነው። ይህ ሐውቴዎች ጉዳይ አለም የመካከለኛው ምስራቅ እንግዲህ አሁን ሰሞኑን ትንሽ ቀዝቀዝ የማለት ሁኔታዎች ነበሩት። ምክንያቱም በጋዛ በኩል የነበረው ነገር ከእስራኤል ጋር መስመር እየያዘ መጥቶ ነበረ። አሁን የሀውቲዎች እንደገና እስራኤል ላይ የመተኮስ ፍላጎትና መዛት አሜሪካንን እጅግ በጣም በከፍተኛ ሁኔታ አስቆጥቷል። አሁን እንግዲህ ዶናልድ ትራምፕ በቀጥታ እንደምንመለከታቸው ለውሳኔ ወደኋላ እንደማይሉ ነው እያየን ያለ ነው። አሁን የየመን ሀውቲዎች በከፍተኛ ሁኔታ መመታትና የአሁኑ ደግሞ በቀጥታ ኢራን ላይ ማነጣጠር ይሄን ጦርነት የመካከለኛው ምስራቅን ጦርነት ይበለጠ እያጋጋመው፣ እያፋፋመው ይመጣል ተብሎ መገመት ይቻላል ወይስ ኢራን በፍርሃት ከዚህ በኋላ ሀውቲ የማይተኩስበት ነገር ሊፈጠር ይችላል ብለህ ትገምታለህ? እልልታ። ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላስ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም ሳውና ባዝና ማሳች፣ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት፣ ከፖችኪን አደባባይ ወደ ሜክስኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽህፈት ቤት አጠገብ እልልታ፣ የምቾት የተድላ ቦታ። ይሄ እንግዲህ በየዕለቱ በተግባር በሚገለጽ ነገር ነው ሊረጋገጥ የሚችለው። ደብዳቤ ጽፈዋለ ኢራን የኒውክሌር መሳሪያ ቅድሽን ለመተው እና በምትኩም በምትኩም ማዕቀብ የሚነሳበትም ሆነ ሰላማዊ ኑሮችን የምትቀጥይበት መንገድን እንደራደር የሚል ነው። በሌላ በኩል ግን ለዚህ ድርድር ዝግጁ ሆና ካልቀረበች ደግሞ ሌላኛው አማራጭ መጥፎ ነው ላንቺ የሚል ነው የላኩት ደብዳቤ እና ይህንን ደብዳቤ የኢራኑ መንፈሳዊ መሪ 84 ዓመታቸው ነው አሊ ካሚኒ አንስፈራራም በማለት ምላሽ ሰጥተዋል። ደብዳቤውን ራሱ የጉልቤ እና በጉልቤ በጉልበት አንንቦጃቦጅም ቦጃቦጅም የሚል ምላሽ ነው የሰጡት። አዩንና ከዚህ መግለጫ በስተጀርባ በኢራኖች በኩል በተለያዩ ቻነሎች ከአሜሪካ ጋር በሚገናኙባቸው ቻነሎች አማካኝነት እውነተኛ መላሾች ይሰጣሉ ተብሎ ነው የሚጠበቀው። ይሁንና እስካሁን ድረስ ዋሽንግተን የደረሰ መልካም መልእክት የለም። ዶናልድ ትራምፕ አበክረው ነው ያሳሰቡት እና ፖሊሲያቸውን በግልጽ እንደምትመለከተው ነው። ለምሳሌ በታሪፍ ጉዳይ ብትመለከት እየወሰዱ ያሉትን እርምጃ የእርምጃው ወሳሰዳቸውን በአጠቃላይ የእሳቸውን የእሳቸው ባህሪ የአሜሪካ ፖሊሲ ነው ከዚህ በኋላ። እና ይህንን ለሚያስተውል የአሜሪካንን ኃይል አይጠቀሙም ብሎ ማሰብ ተላላነት ነው የሚሆነው። ለምሳሌ አንዱ ማሳያም ኦንታሪዮ የሚባለው የካናዳ የአሜሪካ ድንበርተኛ ግዛት ለሶስት የአሜሪካ ከተሞች ያቀርበ የነበረውን የኤሌክትሪክ አቅርቦት ላይ 25 በመቶ ዋጋ ጭማሪ በማድረጉ ወዲያው ነው ያነሳው ያነሱት። የግዛቷ አስተዳዳሪ ዶናልድ ትራምፕ እስከ 600 ፐርሰንት የሚሄድ ታክስ ማነው፣ ታሪፍ ለመጫን ነበር የተነሱት እና ልብ ማድረግ ያለብን ካናዳ 70 በመቶ ገበያዋ አሜሪካ ናት። እና ምንም ተባለ ምን የተለያዩ የኢኮኖሚስቶች ፖለቲከኞች ተነተኑ፣ አስተያየት ሰጡ፣ አንድ ነገር እውነት ነው። የ25 በመቶ ታሪፎቹ ላይ አሁን የተባለው ተጨምሮ ቢሆን ኖሮ ብዙዎቹን ከዚህ አውጥተዋቸዋል የድፍድፍ ነዳጅ ብረት የመሳሰሉትን ማለት ነው። በመጀመሪያው ዛቻቸው መሰረት ቢያደርጉትና እና ይህ እርምጃቸውም ለአንድ ለአራት ወር ለስድስት ወር የሚቀጥል ከሆነ በሺዎች የሚቆጠሩ ሰዎች ከስራ ስራት ይሆናሉ፣ የካናዳ ኢኮኖሚ አፈር ድሜን የሚበላው የሚሉ መግለጫዎች ነው በትክክል የምናነባው አዎ በግልባጩ አሜሪካ ላይ የኑሮ ውድነት የመሳሰሉ አስቸጋሪዎች ሊፈጠሩ ይችላሉ እና በአጠቃላይ በእነዚህ ጎረቤታማ ሀገሮች መካከል ያለውን የጉርብትና ፋብሪክ ሁሉ ብጥስጥስ ማድረግ የሚችል ነው። ስለዚህ የዶናልድ ትራምፕ እርምጃው ወሳሰድ በጣም አደገኛ ነው፣ አደገኛ ከፍተኛ ነው እና አሁን ለምሳሌ ሀውቴዎች ላይ ቅዳሜ ነው ድብደባ የተደረገው። ሀውቴዎች በየትኛውም ድብደባ በእንግሊዝና በአሜሪካ የጣምራ ድብደባ እንጃ በደርዘኖች የሚቆጠሩ ድብደባዎች ተደርገባቸዋል። እስራኤል ከአንዴም ሶስቴ ደብድባለች። አላስታውስም ሃምሳ ሶስት ሰዎች መሞት አመራሮችን ጨምሮ መሞታቸውን አላስታውስም። ይሄ ብቻ አይደለም። በተቋም ደረጃ የተደበደቡት ምንድናቸው ነው ገብተዋል። እነዛን ዝርዝሮች መመልከት ያስፈልጋል። ስለዚህ አሁን ሀውቴዎች ደግሞ የያዙት አቋም ማጥቃታችንን ቀጥላለን ነው። አሁን ባለፈው ለምሳሌ ምንም እንኳ በአሜሪካ በኩል እነሱ እንዳሉት ሙሉ በሙሉ በዛ ደረጃ ባይረጋግጥም አስራ ስምንት ቦሊስቲክ እና ክሩዝ ሚሳይሎች ተኩሰናል፣ ሰው አልቦችንም ጭምር ነው ያሉት። አልጀዚራ ላይ እንዳነበብኩት ይሄን ያህል ቁጥር ያለው ጥቃት መደረጉ ግልጽ አይደለም። አየ ከዚህ ቀጥሎ ደግሞ ሊያደርጉ የሚችሉትን ማጥቃት ማንኛውንም የቀይ ባህር የአሜሪካ የጦር መርከቦች ላይም ሆነ ሌላ ቀይ ባህር ላይ የሚተኩሱትን በኃላፊነት ምጠ እነሱን ሀውቴዎችን እንደበድባለን። ነገር ግን ድብደባችን እዛ አበቃም። ከዚህ ድብደባ በስተጀርባ ያለችው አስተኳሷ አዛዧ መሳሪያ አቀባዩ ኢራን ስለሆነች ወደዛው ነው የምንወስደው፣ የሚል ግልጽ ቋንቋ ነው የተቀመጠው። ስለዚህ ይህን በተመለከተ አሁን በተለይ ይሄኝ አሁን በዚህ ዜና ላይ ያነበብኩትን ማስጠንቀቂያ ተመስርቶ ከኢራን የተሰማ ነገር የለም። ነገር ግን ከዛ በፊት የወጣው የኢራን የውጭ ጉዳይ ሚኒስቴር መግለጫ ኢራን ዝግጁ እንደሆነች ማንኛውንም ጥቃት ቢደርስባት በሙሉ ኃይል እንደምትመልስ እንደምትበቀል ይገልጻል። ነገር ግን በጣም እርግጠኛ ሁኜ መናገር የምፈልገው ኢራኖች በሚገባ ዶናልድ ትራምፕን ይረዳሉ ብዬ ነው የማስበው። ምክንያቱም ከዚህ በፊት አንደኛ ኢራኖች በኩል የሚቀርበው እንደራደር ይላሉ። በሌላ በኩል ደግሞ የማፈናፍን ማዕቀብ በላያችን ላይ ደራርቦብናል የሚል ነው። አሁንም የማዕቀብ እርምጃ ወስደውባቸዋል። ስለዚህ ሁኔታው ይሄ ነው። እንግዲህ አሁን ማለት የሚቻለው ቀናቶች አሁን ከፊት ለፊታችን ያሉት ቀናቶች አሁን እንደሰማው በዜና ላይ ለምሳሌ የብረት ፋብሪካም ተደብድበዋል ብለዋል ሀውቴዎች። እና አሁን በአሜሪካ በኩል የተሰጠው አሁን ሀውቴዎች እስካሁን ለደረሰባቸው ድብደባ ወይም በዛቱት መሰረት በአስር ሺዎች የሚቆጠሩ የመናውያንም ሰልፍ ወጥተው አሜሪካንና እስራኤልን ይውደሙ ብለዋል። ይህንን ተከትሎም ሀውቴዎች የበቀል እርምጃ እንደሚወስዱ ዝተዋል። ስለዚህ እንግዲህ እንደዚህም ዛሬ ነገን ከነገ ወዲያን ተከትሎ የምናያቸው ናቸው ማለት ነው። ስለዚህ ወይ ወይ ሀብቴዎች ተኩሳቸውን ይቀጥላሉ፣ አለበለዛ ተኩሱ ሊቆም ይችላል። ስለዚህ አሁን ይህንን የሚወስነው በተግባር የሚገለጽ ነገና ከነገ ወዲያ ልናየው የምንችለው እርምጃ ነው እና ስታየው በፕሬዚደንት ዶናልድ ትራምፕ አስተዳደርና በኢራን መካከል ምናልባት አዲስ ግጭት ሊቀሰቀስ ይችላል። አሁን ባለው አካሄድ ሁኔታዎቹ እጅግ በጣም አስፈሪ እየሆኑ እየመጡ ነው። አለም ለትንታኔው ከወዱ ያመሰግናለሁ። መልካም አዳር ይሆንልን። መልካም አዳር ይሳያስ